ማስተር ካርድ እና ቪዛ ካርድ በነፃ ሪቻርጅ ስናደርግ ደግሞ አንድ ዶላር በአንድ ዩኤስዲቲ ያለ ተጨማሪ ክፍያ፣ በኢትዮጵያ ብር ከሆነ ደግሞ በ5 ፐር ዲፖዚት ክፍያ። እነዚህ ካርዶች የኔትፍሊክስ፣ የኢንስታግራም እና ፌስቡክ አድ፣ የሺን፣ አሊ ኤክስፕሬስ፣ የኢንተርናሽናል ትራቭል ቲኬት፣ የኤምባሲ፣ የቲክቶክ ኮይን ክፍያዎችን እንዲሁም ከጉግልና ፔፓል ጋር ሊንክ የሚያደርጉ የተለያየ ኢንተርናሽናል ክፍያዎችን የሚፈጸምባቸው ካርዶች ናቸው። ታዲያ እነዚህን ካርዶች የት ነው የምናገኘው? ከሀበሻ ኮይን አፕ ነው። ለአንድሮይድ ተጠቃሚ ጉግል ፕሌይ ስቶር ላይ ያገኘዋል። ለአይፎን ተጠቃሚ ደግሞ ቴሌግራም ቦት ላይ አት ሀበሻ ኮይን አንደርስኮር ቦት ያገኙታል። አፑን ካወረድን በኋላ አፑን ከፍተን ሬጅስትር ለማድረግ ሳይንአፕ ብለን ስም፣ ስልክ፣ ኢሜል፣ ፓስወርድ አስገብተን ሪፍራል ኮድ የሚለውን ዘለን ሰልፊ ፎቶ ተነስተን አይደህትምን አፕሎድ አድርገን ክሬት አካውንት እንላለን። ቀጥሎ ኢሜይላችንን በሚላክልን ቬሪፊኬሽን ኮድ ቬሪፋይ ማድረግ። በኢሜይላችን የሚላክልን ቬሪፊኬሽን ኮድ ኢምቦክስ ላይ ካላገኘነው ስፓም ላይ እናገኘዋለን። ስልካችንም እንደዚሁ በሚላክልን ኦቲፒ ኮድ ቬሪፋይ ማድረግ። በመቀጠል ሁለቴ ፒን ኮድ እናስገባለን። ሆምፔጁ እንግዲህ ይህን ይመስላል። የካርዶቹን ዋጋ ለማየት ካርድስ የሚል ኦፕሽን ላይ ገባና አያለው። አንድ ዶላር በ160 ብር ምንዛሪ ከ5 ፐርሰንት እና መቶ ወር ፐር ዲፖዚት ክፍያ ጋር፣ ለምሳሌ እኔ የ20 ዶላር ካርድ ከፈለኩ 3460 ብር ያስፈልገኛል ማለት ነው። ስለዚህ ወደ ሆም ፔጅ መለስና አድ ፈንድስ የምትለዋን ስነካ ለብር ሁለት የክፍያ አማራጮች ያመጣለኛል። ቴሌብርና ንግድ ባንክ። በንግድ ባንክ ከሆነ ከስር በሚሰጠን አካውንት ቁጥር የሚያስፈልገውን ገንዘብ ከፍለን ደረሰኝን ይዘን ወደ አፕሊኬሽን በመመለስ ከስር ደረሰኝን ስክሪንሾት አፕሎድ ማድረግ ወይም ደግሞ የትራንዛክሽን አይድ ማስገባት ከላይ የገንዘብ መጠኑን ማስገባት ከዛ አድፈንድስ ማለት ለአሁኑ በቴሌብር ሲሆን ደግሞ ከስር በሚፈጠኝ ስልክ ቁጥር ለሃያ ዶላር የሚያስፈልገውን ገንዘብ ከከፈልኩ በኋላ ወደ ሀበሻ ኮይን አፕሊኬሽን ተመልሼ ያስገባውትን የገንዘብ መጠን ከላይ ሶስት ቻ ራ አስገባና ከስር ደግሞ የደረሰኙ ስክሪንሻት አፕሎድ ማድረግ ወይም ደግሞ ደረሰኙ ላይ ያለውን የትራንዛክሽን አይዲ በማስገባት አድፈንድ የምትለውን ነክተን አፕሮቭ እስኪደረግ እንጠብቃለን። አፕሮቭ ሲደረግ ወደ ሆም ፔጅ ሄደን ገንዘባችንን ያሳየናል። ካርዱን ለማግኘት ታዲያ ካርድስ ኦፕሽን ላይ ሄደን ከሃያ ዶላር ስር ጌት ቨርቹዋል ካርድ ብለን የካርዱን አይነት ማለት ተርምና ኮንዲሽን አክሰፕት አድርገን ፔይ ስንል ካርዳችን እናገኘን ማለት ነው። ከዛ ወደ ፕሮፋይል ኦፕሽን በመሄድ ማይ ቨርቹዋል ካርድን ስንጫን ካርዱን ይሄ ይመስላል። የአይን ምልክቷን ነቅተን ሾ የምትለዋን ስንነካ ደግሞ ኢንተርናሽናል ክፍያ የምንፈጽምባቸውን የካርዱን ኢንፎርሜሽን ያመጣልኛል። ሪቻርጅ ለማድረግ መጀመሪያ ፈንድ አድ ማድረግ ይኖርብናል። ቅድም በብር አይተናል። አሁን ደግሞ በዩኤስዲቲ እኔ ወደ ሆም ፔቴድን አድ ፈንድስ ብትለዋን ነቅተን ዩኤስዲቲ ቲአርሲ 20 ኦፕሽን ላይ በመግባት ከስር ለአንድ ጊዜ ክፍያ ብቻ የሚያገለግለውን ሬሲፒየንት አድሬስ ኮፒ እናደረጋለን። ከዛ ወደ ዋሌታችን በመሄድ ዩኤስዲቲውን በቲአርሲ 20 ኔትወርክ ነው የምንከፍለው። እዚህ ጋር ጥንቃቄ ማድረግ ይኖርብናል። ለምሳሌ እኔ ባይናንስ ላይ ይገባ እና እንደምታዩት 23 ዩኤስዲቲ ገደም አለኝ። ስለዚህ አሴት ላይ ይገባለው ሴንድ ብዬ ኦንቼን ዊዝድሮዋል ነክቼ ዩስዲቲ የምትለዋን መርቼ ከዛ ኔትወርክ ላይ ቲአርሲ 20 እንመርጣለሁ። ከስር ትራንዛክሽን አንድ ዶላር ፊ ስላለው 21 ዩኤስዲቲ ብዬ ያስገባለው ከላይ ቅድም ኮፒ ያረኩትን ዋን ታይም ዩዝ ሬሲፒንት አድሬስ ፔስት አድረግ ና ዊዝድሮ ኤንድ ኮንፊርም ማለት ከዛ ወደ ሀበሻ ኮይን ተመልሺ ደን ኢንዲስ ማለት። ከዛ ትራንዛክሽን ላይ ገብተን ስናይ አፕሩቭ ተደርጓል። ሆምፔጅ ላይም ሄደን ዩኤስዲቲ ኦፕሽን ስነካ ሃያ ዶላር አለ። ስለዚህ ሪቻርጅ ለማድረግ ወደ ፕሮፋይል ኦፕሽን ሄድና ማይ ቨርቹዋል ካርድ ነክተን የአይን ምልክቷን ነክተን ከስር ሪቻርጅ ብለን ከዛ የዩኤስዲቲ ኦፕሽን መርጠን ሃያ ዶላር ብለን እንጽፋለን። እንደምታዩት ሃያ ዩኤስዲቲ በሃያ ዶላር ነው፣ ምንም አይነት ተጨማሪ ክፍያ የለውም። ከዛ ሪቻርጅ ዊዝ ዩኤስዲቲ የምትለዋን ክሊክ በማድረግ ሃያ ዶላር ካርዳችን ላይ ጠመረን ማለት ነው። አጠቃላይ 40 ዶላር አለን ማለት ነው ያው ላይ ምልክቷን ነክተን ሾው ስንል የካሩን ኢንፎርሜሽን ያሳየናል። ለበለጠ መረጃ በቴሌግራም አት ሃበሻ ኮይን አንደርስኮር ሰፖርት መጠየቅ ይችላሉ።